ይህ ልዩ የኢቫንጀሊካል መስተንግዶ ፕሮግራማችን ነው። አሁንም እንደቀጠል ነው። በቀጣይ ደግሞ እንግዲህ በዚህ ሳምንት ከዝናቸው ካዜና ናቸው የማህበራዊ ሚዲያ ይዘቶች ጥሩ ናቸው የምንላቸው መርጠን ወደ እናንተ የምናደርስ ይሆናል። እንግዲህ ወደ መጀመሪያ ደጃችን ነው። መልካም ኢየሱስ ሊመጣ ሊወስደን ቤተክርስቲያን ቤተ የተደረገ ዝማሬ ነው ያየ ነው። ልናርፍ ነው ስልናርፍ ነው ልናርፍ ነው ወንድም ልናርፍ ነው። ኢየሱስ ሊመጣ ሊወስደን ነው ይላል። እንግዲህ ያው እያነሳ ነው በነበረው ሀሳብ ምን ያህል ሰሆነ ይ ሄደው የሚለው ነው እያሳሰበኝ ያለው እኛ ስልናርፍ እንሄዳለን ጎረቤቶቻችንስ የሚለውን እንድንጠይቅ ያደርገናል። ልክ ብላል እንግዲህ ሌላው የ በህብረት የሚዘመሩ ዝማሮች በቤተ ክርስቲያን ውስጥ እንግዲህ ማደግ እንዳለባቸው ደስ ይላል፣ አይደለ? አንዳንድ ጊዜ እናቶቹ አባቶች ሆነው እንደዚህ ቸርች ውስጥ ስናዩ በጣም በቃ ከወጣትነታቸው ደግሞ አንድ ላይ አድርጉ አንድ ላይ እየተያየች መሸበት፣ እየተያዩ ማግባት፣ እየተያዩ መውለድ፣ እየተያዩ አያት መሆን በጣም ትልቅ በረከት እንደሆነ ከዚህ እናያለን። እንግዲህ ጊዜ ያለፈበት ነው ብዬ አላስብም። እንደዚህ አንድ ላይ ቆሞ መዘመሩ አገልግሉ፣ ብዙ ጊዜ የወርሺፕ ቲም እና ሶሎ እናደላለን። ግን ይህ በጣም ለቤተ ክርስቲያንም ለብረት በጣም ጠቃሚ ነው ብለን እናስባለን። መልካም፣ ወደ ቀጣዩ ቪዲዮችን ሳለ ከክብሩ እንግዲህ ሲወጣ የኪንግደም ሳውንድ አይ ቲንክ ዘጠነኛ ባች ሚኒ አልበም ነው ወይ ደግሞ አነስ ያነች አልበም ነች። እኔ ጋ እየተደራረበ ነው እስካሁን ያወራነው ነገር። አሁን ስለ ትንሽ ስለ ኢንተርናሽናል ሚሽን ማውራት ምንችል ይመስለኛል። እዚህ ላይ ከዘር ከነገር ከቋንቋ ነው አደለ እግዚአብሔር ይዋችን። በቃ በኢትዮጵያ ውስጥ ወንጌል ባልደረሰባቸው ቦታዎች እንዳለ ያሉ ሰዎች በራሳቸው ቋንቋ ይህን መዝሙር መዘመር መቻል አለባቸው ብዬ አስባለሁ። እግዚአብሔር ፍቅር ለእኛ ብቻ የተገደበ አይደለም፣ ለጎረቤቶቻችንም ነው በዓለም ጫፍ በምድር ጫፍ ያለው እስከ ዓለም ዳርቻ ድረስ ደግሞ ለተባሉትም ነው እና እንደተከፈለልን ምናምን ከሆነ እና ለጓደኞቻችን እንደተከፈለላቸው ምናምን ከሆነ ማጋራት አለብን የሚለውም ጆሮዬ ላይ ይጮሃል። መልካም እንግዲህ፣ ሌላው እንግዲህ እቺ እህት ለስለስ ባለ በሙዚቃ ሳላ ለሰት ላልፍ ነበር ጥርሽ በሚል ቆንጆ በሆነ ይዘት አቅረባለን አለች። ከልብ ጅጋር ገ እናመሰግናለን። ብዙ እናውቃታለን አይደለ? የተለያዩ ከቨር መዝሙሮችን እንደዚህ እየሰራች ሶሻል ሚዲያዎች ላይ ታጋራለች እና በራሷ ደግሞ አንድ ቀን እንደምናየት ተስፋ እናደርጋለን። በእርች ጌታ ይባርክሽ ማለት እንወዳለን። ወደ ቀጣዩ ጉዳያችን ለፍ

ስቱዲዮ ውስጥ የተቀዳ ነው። የሰማ ነው ዝማሬ እኔ ላሰለች ነው። ተመልካችን ነገር እናጋራ እናጋራ እያልኩ ብላችን የምትይው ነገር ካለ የኢየሱስ ክርስቶስ የበደሌ ክምር እኔን ከሞደዳ ላስቆመ ነው የሚለው። እንዴት እግዚአብሔር እሱን ያዳነበትን መንገድ ነው እያደነቀ ያለው ወንድማችን። እና የዚህ መደነቅ አካል መሆን እንችላለን ብዬ አስባለሁ፣ ለጓደኞቻችን፣ ለቤተሰቦቻችን ተው ወንጌል ልናገር ብቀን ሳለ የሚለው ነው እኔ ላይ ያለው ልክ ብላሃል። እንግዲህ ይህ ትልቁ መጀመሪያ የምንዳነሳ ነው ትልቁ እና ደግሞ ሊወራሙ ለጊዜ ሊባል የሚገባው ጉዳይ ነው። እንግዲህ በራሱ ምንቴ እናውቃለን አይደለ። እንደውም በተለያዩ ቋንቋ የተዘመሩ በተለይ ደግሞ በእንግሊዝኛ የተዘመሩ ዝማሬዎችን ተርጉሞ ወደ አማርኛ ምቶ በሙዚቃ አድርጎ የሚሰራልን የጥሩ ሶሻል ሚዲያ ላይ እየተንቀሳቀሰ ያለ ወጣት ወንድማችን ነው። በጣም ጅጋ አድርገን እናመሰግናለን። እንግዲህ ወጣቶችም ደግሞ ይህንን ተሞክረ ወስደው የራሳቸውን ያላቸውን ታለንት እንዲያወጡ ደግሞ በዚህ ጥሪያችን እናቀርባለን። ወደ ቅ አይኖች ተገልጠው ምታይ ማን እንዳለ ከአንተ ጋር ነበረ የተገዛ ህበት ዋጋ

ደስ የሚል ድምጽ በጥሩ አይነት ከጊታር ጋር ከጊታር ጋር ሲሆን ደግሞ ትልቅ መልእክት ያለው ደግሞ በውስጡ ትልቅ መልእክት ያለው አታይም ወይ የሚል አታውቅም ወይ በባንተ ውስጥ ያለው ማን እንደሆነ ከአንተ ጋር እንዳለው ማን እንዳለ ብታውቅ የተገዛበት ዋጋ የገባ ነበር። ኢየሱስ ክርስቶስ በነፍሱ የገዛቸውን እንዲሁ አይተዋቸውም እኛ ራሱ የገዛናት እቃ ብትወድቅ ቆሸሸ ብለን አንጥልም አይደለ እና እናቃለን ብዙ የደከሙ ስልኮችን እያቃሉ ወድቀውም ተሰብረውም የተገዙበት ዋጋ ስለሚታወቅ በጣም አሽሙንሙን ጠርግን እና በደግሞ የገዛንን እንደሞ እንዴት በቀላሉ ማይጥም በቀላሉ አይተውም እና እግዚአብሔር ከአንተ ጋር እንዳለ አታውቅም ወይ እንዳልረሳ እንደሚያ አታውቅም ወይ የሚል ግሩም መልእክት ነው። ስላለፉን በአይላ አብርሃም የተዘመረ በጣም የተወደደ ዝማሬ ነው። እንግዲህ ሄዳችሁ ዩቲዩብ ላይ እሱ የምታዩት ደግሞ ወደ ማበረታታት አሉኝ ወደ ቀጣይ ቪዲዮችን መልካም እየገሰስኩ ሴቱን ሁሉ በጌታ በኢየሱስ ስም ሚስቴ አይደለሽም እያልኩ አይደለም ሚስቴ ያልሆኑትን ሁሉ መገሰሳቸው ከሚስቴ ጋር በመኖር ነው ሚስቴ እንዳልሆኑ የማሳየው እኔ ለሻሙ የቀረብኩ ባል እንዳልሆንኩ የማስታውቀው አንዷን ግብቼ ብቻ ስለኖርኩ ነው። እንዳይፈልጉኝ አረኳቸው። የምፈልገው እሱ ግብቼ መቀደስ ማለት ስትለፋለፍ፣ ዋናው ላይ ስትሰክን፣ ከሌሎች ትጠፋል። ለእሱ ስትገኝ ሌሎች ያጡኋል። ዓለሙ ላይ ስትቆይ ዓለማቸው ላይ ያጧዋል። ነውሩ ሰማይ ቢነካ ከተማው ሎጥ ጻድቅ ነው ያመልካል። መቀደስ ዋናው ላይ ስታር፣ እንግዲህ የማይሆን ቦታ ላይ መገኘትን ታቁማለህ። የሚል ሀሳብ ለእኔ ቀርቶልኛል። አዎ ከአንድ ነገር ለመውጣት በጣም ብቸኛው መፍትሄ ወደ አንድ ነገር መግባት ነው። ካስተዋልን አሁን ለምሳሌ የኃጢአት ልምምድ ውስጥ ስንሆን የሚታይ ነገር ምንድን ነው? ከዛሬ ጀምሮ ይህን አላደርገውም። ግን ትክክለኛው መፍትሄ ዝም ብሎ ተቀምጦ ከዛሬ ጀምሮ ይህን አላደርግም ሲሆን፣ ከዛሬ ጀምሮ ይህንን አደርጋለሁ ብሎ የሆነ የሚተካው ነገር ምንድን ነው? እና አሳ አጥማጆችን ኢየሱስ ክርስቶስ መጥቶ በቃ አሳ ማጥመዱን ተውት ብቻ አይደለማ አሳ ማጥመዱን የተዉት ኢየሱስን ስለተኩ ነው። እና በህይወታችን ውስጥ እግዚአብሔርን ሳንተካ ማውጣት ምንፈልጋቸው መጥፎ ነገሮች ካሉ ያ የሚሰራ የመፍትሄ ሀሳብ አይደለም። እና ለመቀደስ መፍትሄው ከእግዚአብሔር ጋር መቆየት ነው። ያው በአንድ ጊዜ ሁለት ቦታ መገኘት ስለማንችል፣ በእግዚአብሔር ጋር በቆየም ቁጥር ለአሕዛብ፣ ለኃጢአት፣ ለምኞት የማንገኝ ሰዎች እንሆናለን። የሚለውን ነው ያነሳልን። ነቢ ልክ ብላ። ሌላው እንግዲህ ከትዳር ጋር በተያያዘው ደግሞ አንስቷልና ለብዙዎች እንዳልገኝ የሆንኩት አንዷን አግብቼ ስለ ተቀመጥኩ ነው አለ እና አሁን በተለይ ለክርስቲያን በጣም አስቸጋሪ ነገር እንደወጣት ከትዳር ጋር በተያያዙ ነገሮች አሉና ፈተናዎች እንዴት መቋቋም እንችላለን የሚለውን

ብዙ በባህላዊ እየተጠቀምን አይደለም፣ ግን መንፈሱ ለየት ያለ ይመስላል። ልክ ብላለህ እንግዲህ እኔም እውነት ለመናገር እያየን ውስጥ ሲመጣ ነበረ ደስ ይላል ይዘመር ነበረ። እና እነዚህ ነገሮች እንደው ባይቀሩ ቢለመዱ ጥሩ አለ። አንዳንዴ በየሀገራችን የባህል አሁን ለሙዚቀኛ ሳይመን ሰትሽኛል የሙዚቃ መሳሪያዎች በደንብ እንቀርባቸው፣ ማሲንቆውን፣ ክራሩን፣ ዋሽንቱን የሚለውን ከዚህ ውስጥ መውሰድ እንችላለን። እንግዲህ እግዚአብሔር በዝማሬ ያገለገሉንን ሁሉ ይባርክ። ወደ ቀጣይ ቪዲዮችን እናልፋለን። እግዚአብሔርን መኖር መረዳት፣ በቃ ጨርሶ አልፈዋል አልቋል ባይ ምንም ብታጭ ምንም ብታገኝ ይሆናለን። ከሰማይ በታች ምንም አዲስ ነገር የለም። ጊዜ ይመጣል አንድ ነገር ይሰጥሻል። ጊዜ ይመጣል አንድ ነገር ለዚ ያስደርግሻል። በዚህ ሁሉ ውስጥ የማለዋውጠው የእግዚአብሔር መኖር ነው። የእግዚአብሔር መገኘት ነው። ይህንን ሁሉ ጊዜ ነፍሳችን ፊልም ማድረግ አለበት። ሁሉ ጊዜ ድንገት የሆነ አሪፍ ነገር አገኘ ብላ እስቲ በዚህ ኤንጆይ ላርግ ብላ ከሄደ ተሰብራ መች፣ ውጭ ብቻ የሚያምር የዓለም መለጭለጭም፣ ላይክ እኔ የሚሰጣችሁ ሰላም ሲል እኮ ለካ ሌላም የሚሰጥ ሰላም የሚሰጥ ሌላ አካል አለ ማለት ነው፣ እንጂ ምንም እንትን እያደረገው አይደለም። ግን አይገናኝም ከዛኛው ጋር ነው ጉዳዩ። በጣም የተወደደ ይሰማል አይደለ? አመልካለው እየኖርኩና፣ ከዚህም ተጨማሪ የአንድ ሁለት መዝሙሮችን እናውቃለን በእሱ የተሰሩ። እንዴት ያግኝሽ በእግዚአብሔር ስለ ማለፍ ያወራችሁ ነው እንግዲህ። እኔ በግሌ በጣም ነው የምወዳት፣ እንዲ ከበሬታ የምወዳት። ብለዋል አንድ ሰው እንግዲህ የሆነ ነገር በህይወታችን መቶ ሴድ ወይም የሚያስጨንቀን ጉዳይ ሊሆን ይችላል። የሆነ የምንልበት ነገር ሊሆን ይችላል። ይተካል እንጂ ባይዘ አያልፍም። ገባ ከደል አንድ ነገር አስጨንቆ ያልፍና ሌላ የሚያስጨንቅ ነገር ይመጣል። በየትኛውም አቅጣጫ ብንሄድ ማለት ነው። ግን በዚህ ሁሉ ውስጥ ደግሞ የሚያስገርመን የማያልፈው የእግዚአብሔር መኖር ነው። አደለ እግዚአብሔር መኖር እንግዲህ ሁልጊዜ ማንለምደው ሁልጊዜ አዲስ የሆነ ነገር ነው፣ ነው ያነሳችሁ ሀሳብ በጣም በሌላ ነገር ላይ ልባችን አንጣል ነው ሀሳቡ የሆነ ነገር ሲመጣ፣ አሁን አንዳንዴ እግዚአብሔር ጸሎታችንን ቶሎ ያመልሰው ለዛ ነው ብዬ አስባለሁ። በጣም ትልቅ ነገር ይመስላል የምንጸልይለት ድረስ ይህንን እግዚአብሔር አደረገልኝ ማለት ሌላ ምን እንፈልጋለን? ይህ ተደረገልኝ ማለት ሌላ ምን ተጨማሪ የሚያስጠይቅ ነገር አለ? ምን እንለው ይሆናል ግን የሚመካ ቢኖር በእግዚአብሔር ይመካ ነው በቃ እግዚአብሔርም ብቻ ነው ተስፋ ካደረግን እግዚአብሔር የሚሰጠንንም ነገር ሳይሆን እግዚአብሔር ራሱ ብቻውን ተስፋ ማድረግ ያስፈልጋል አለዚያ የልብስ ብራት ነው የሚለውን አውርታና አለች ሊዲያ እንግዲህ በዚህ እድሜ በወጣትነት ያን መረዳት በጣም ትልቅ ነገር ነው እግዚአብሔር ለወጣቶች ማስተዋል ይስጠን በሱ ብቻ እንድናርፍ ለማለት ነው ወደ መጨረሻ ብቻችን አግብቷት ሀያ ዓመት አንቨርሰሪ የሚከበር ቀን ነው። ሀያ ዓመት ሌሊት ላይ እሷ አንቨርሰሪውን ለማክበር ተዘጋጅታለች። ቤት ውስጥ የለም ሃኒ ትሏለች። የለም ሃኒ ሃኒ ሃኒ የሆነ ጓዳ ውስጥ በርጩማ ያስቀምጦልህ እንግጣ በአንቨርሰሪያችን ቀን ትሏለች። አባትሽ ልጄን ታገባት አለ ይሄን ትመርጣለህ ብሎ ሽጉጥ እዚህ ላይ አላረገብኝም። አዎ ልጄን ታገባት አለ ወይስ ሀያ ዓመት እዚህ ጭለማ ክፍል ውስጥ ትቀመጣለህ ነው ያሉት። እኔ ደግሞ አንቺን አገባለሁ ብዬ መረጥኩኝ። እንደው ጨክኜ ይሄን ጭለማ መርጬ ቢሆን ኖሮ ዛሬ የምፈታበት ቀን ነበረ። ጋጭ ሰውዬ ወጥሮ ሀያ ዓመት የኖረው አፍቅሯት አይደለም፣ ጭለማ ፈርቶ ነው። አንዳንድ ሰው እግዚአብሔር ቤት ውስጥ ወጥሮ የሚኖረው ሲኦል ፈርቶ ነው። ርግማን ፈርቶ ነው። ምንትን ፈርቶ ኖ ጴጥሮስ ትወደኛለህ ያንተ ነገር መነሻው በሙሉ ፍቅር ነው፣ መስቀል ላይ የተሰራ ፍቅር። እሱ ስለወደደን ነው የምንወደው። ኢቭን አለ እኮ ትእዛዞቹ ቀላሎች ናቸው አለ። አንዳንድ ትእዛዝ ይከብድናል አለ፣ ቀላሎች ናቸው አለ ዮሐንስ። መቼስ ሁላችን ተለማማጆች ነን፣ እያደግን ነው የምንሄደው አይደለም እንግዲህ ሌላ ነው የአኒቨርሰሪ ቃለ ስቅስቅ ብለው ሲያለቅስ ይህንን ጨክኝ የተታሰራ ዛሬ ይፈታ ነበር ግን ያሁን ተጋብተናል ብሎ እውነት ይመስላል። አንዳንድ ጊዜ ያው ከወጣሁኝ የሆነ ነገር ያደረገኛል እንጂ መቀጣጫ ያደረገኛል እንጂ ብለን ቤተ ክርስቲያን ውስጥ የምንቆይበት ጊዜ አለ። የምንቆይም ሰዎች አንጠፋም እና እግዚአብሔር መወደድ ነው የሚፈልገው። አይደሉ ካስተዋል የመጀመሪያውም እኮ እግዚአብሔር ከሁሉ መጀመሪያ ምንደው ሲባል ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ ነው። እግዚአብሔር ተወዶ ነው መመለክ የሚፈልገው። ወደ ነው ደስተኞች ሆነን ነው የምናደርገለት ነገር እንድናደርግለት የሚፈልገው። ለዚህም ነው ይመስለኛል ደግሞ አይደለ በቃ እግዚአብሔር የወንጌል ጉዳይ በጣም አሳሳቢ ጉዳይ ሆኖ ግን ፍቃድን ነው የሚጠይቀው። መውረድ አይጠበቅበትም ነበረ። በቃ አንተ ብሎ ሁላችንንም በቃ የራሱ አድርጎን ማድረግ ይችል ነበረ ግን የእያንዳንዳችንን ፍቃድ የእያንዳንዳችንን መውደድ የእያንዳንዳችንን ራስን መስጠት ይፈልጋል እና እግዚአብሔር እንግዲህ በጣም የስርዓት አምላክ ወይም ደግሞ የነጻ አምላክ እንደሆነ የምናይበት አንድ ትልቁ መንገድ ነው። እና ውደዱኝ ብሏል። እንድንወደው ማስገደድ ይችል ነበር፣ ግን አይ በፍላጎት የሆነን ሰው አንተን ልወድ የምችለው ራሴ በፍላጎቴ ነው ገባ ካደለ እንጂ ውደጅኝ ቤት ስላልከኝ አልወድህም አይደለ። ልክ እንደዛው ኢየሱስም ደግሞ እንድንወደው ይፈልጋል። ግን መውደዱን በግዳጅ አይደለም ያደረገውና አጋንንት ነው እንግዲህ። አሁን ሰማደና መስከፋ ቅራርጉበት ምና ሊፈጠጣልች በኢየሱስ ጋር እንደዛ የለም። ሰውዬው አውቆ ወስኖ ገብቶት ተረድቶት እንዲከተሉ ነው የሚፈልገው። የሚያስጨንቅ ጌታ አይደለም። በቃ ከተሉኝ ዘንድ ትፈልጋላችሁ ወይም አንዳንድ ሰው አው ከተላሉ፣ ብሎ መረብ ጥሎ ሄደዋል። አንዳንድ ሰው እያዘነ ተመልሷል። ግን ኢየሱስ ከመረጡት ጋር ደግሞ አንድ ላይ ይቀጥላል። የፍቅር አምላክ መሆኑ የተረዳንበት በጣም ፈገግታን የሚያጭር ትልቅ መልእክት ነው። ተመልካቾቻችን እንግዲህ የማህበራዊ ሚዲያ ይዘቶቻችን ያቀረብንበት ፕሮግራም በዚህ የተጠናቀቀ፣ ቀጣይ ፕሮግራሞቻችን ይቀጥላሉ። አብራችን ቆዩ።